በዚህ ሳምንት እንደ አንድ ክርስቲያን ፕሮግራሙ ባይሆን ጥሩ ነበራል። ይህ ሀሳብን እደግፈዋለሁ። ሲቀጥል ደግሞ እኛ ሰርግ ብለን ሳይሆን ፕሮግራሙን ያዘጋጀው ነው፣ እንደማንኛውም ሰው ኖርማል፣ በቃ የዛን ቀን አለፈ በእንደዛ ሁኔታ። ፕሮግራሙ ባይሆን ግን ጥሩ ነበር። ሲቀጥል ደግሞ እዚህ ዱባይ የመጡ ሌሎች ልጆች ነበሩ ትኬታቸው ለአጭር ቀን የሆነ ማለት ነው። የግዴታ መሄድ ስለነበረባቸው በቃ ለነሱም ስንል ፕሮግራሙን የዛን ጊዜ ያደረግነው ማለት ነው። አሁን ምናልባት ስናወራ ከሰማት እሁድ ምንደግመው ለምንድን ነው፣ አንዳንድ ሰዎች አልመጡም ነበር፣ ለምን ቆመም ስለሆነ ፕሮግራሙ ላይ መገኘትም ስላልቻሉ ደገምንላቸው ማለት ነው። ያ ማለት ምን ማለት ነው? በጾም ማድረጉም ፈልገ ማድረግ ነው። ከዛ ባለፈ ግን ማን ነው? እስኪ የትኛው ሰው ነው እና አብርሃም ብድራችንን ወስደዋል ወይንም ለነሱ ብለን ይህን ነገር አድርገናል ብለው ያወሩት ሰዎች በምን እርግጠኛ ናቸው? እኛ እንደተቀበልንና እኛ ያንን ነገር አሴት እንዳደረግነው በምን እርግጠኛ ናቸው? ከዛ ባለፈ ደግሞ የትኛውም ሰው የሆነ ጊፍት አሁን ለምሳሌ ላይቭ ላይ አንተ የሆነ ሰው ጊፍት ሊሰጥ ይችላል። ምን በለ አንበሳ አወረደልህ። አንበሳ ልክ ሲያወርድልህ ፕሮፋይሉን ተጭነህ የመዳም ቅመም ነሽ ወይንስ

ይህ ምን ማለት ነው? ህሊና ስላለኝ ማለት ነው። ከዛ ባለፈ ደግሞ እኔ ከማንም በላይ ዩቲብ ላይ የሚሆን የሆነ በቃ መስራት ያለብኝን ስራ ከራሴ በላይ አልፌ ማለት ነው ቤተሰብን አስተዳድራለሁ። ገባህ? ከራሴ አልፌ ቤተሰብንም ማስተዳድር ሰው ነው አንደርስታንድ እንድታደረገ የምፈልገው ነገር ከዛ ባለፈ የጥቃቅን ብሮች የሆኑ ነገሮች ምናምን እኔን አይፎግለኝም ወይም እኔ ሊሸውደኝም አይችልም። ተረዳኝ። እንደ አንድ ህሊና እንዳለው ሰው ግን ኖ ማለት ያለብኝ ነገር ኖ፣ ላለው አሴት ማድረግ ያለብኝ ነገር ግን አሴት አድርጋለሁ። ስለዚህ አሁን ላይ በዛው ላይ ጨምረ የምትመልሰው፣ አሁን እዚሁ በጠየከኝ ነገር ላይ አሁን ጊፍቶች ይሰጣሉ አይደል? ላይቭ ላይ ጊፍት ይሰጣል። ማንንም ምን እንደሆነ ሳታቅ ይሰጡሃል። ነገር ግን በግሩፕ ተደራጅተው እነሱን ሰርፕራይዝ ለማድረግ የሚሉ ግሩፖችን እየሰማን የሚያለቅሱ ልጆች መጥተው እንደዚህ እንደዚህ ሰጠው የሚሉ ሰዎችን እየሰማን እያንዳንዱን ነገር የማንቃት ኃላፊነት አለብን። በመጀመሪያ ደረጃ ማለት ነው። አንዳንድ ጊዜ ቤተሰብ ስትሆንና እነሱ ጋር የምትሆን ከሆነ ችግራቸውን ስለምንሰማ ችግሮቻቸው ላይ ቆመን የምናግዛቸው እኛ ስለሆንን የተሳሳቱትን ነገር የማንቃት ስራ ሰው እነሱ ስለፈለጉ አይደለም የሚሰጡት። እራሱ ስለፈለጉ አይደለም ሌላው በሚሊዮን ያለው አረብ ሀገር ላይ ያለ ለራሱና ለቤተሰቡ መጀመሪያ ቅድሚያ እንዲሰጥ ስለምናስብ ነው። የተለየ ነገር ኖሮ አይደለም። አንድ መጠይቅ ነገር ግን እንደው የዚህ አረብ ሀገር ልጆች የሆነ ችግር ደርሶባቸው ብዙ ደጋፊዎች እንዳላችሁ ታውቃላችሁ። አረብ ሀገር ላይ ብዙ ተከታዮች እንዳላችሁ ታውቃላችሁ። እንደው በችግሮቻቸው የሆነ ነገር ደርሳችሁላቸው የምታውቁት ነገር አለ እንደው ከልምድ ነው። በሆነ ችግራቸው ላይ እንዲህ እንዲህ እኮ ሲሆኑ አግዛለሁ፣ እንዲህ እንዲህ እኮ በሀሳብ በአሳብ ረዳቸዋለሁ። እንደዚህ እንደዚህ አይነት ችግሮች ሲኖሩ ምክንያቱም ስለሚታወቅ ማለት ነው ሚዲያው ላይ ስላለን። በእንደዚህ አይነት ችግሮች ውስጥ አንተ የደስታህን ያለህን ነገር ከጎን ሆነው ደስታ ብዙ እንዲሆን እንዳትለያዩ ጥሩ ሕይወት እንድትኖር በደስታ በራሳቸው ካላቸው ላይ ሰጠው፣ እንደው በችግራቸው ጊዜ ሲደርሳችሁላቸው ታውቁ ይሆን? ይህንን ጥያቄ ልጠይቅ። አሪፍ ነው ያነሳው ጥያቄ አሪፍ ነው ወንድሜ። ግን ደግሞ ምን አለ መሰለህ የሆነ አንተ ያደረካቸውን ነገሮች ይህንን አድርጌያለሁ ብሎ መናገር ጥሩ አይደለም። ግን ደግሞ እንደ ጥያቄው ሰዓት ነው ወንድሜ፣ ይሄኛው ሰዓት ለእናንተ ወሳኝ ስለሆኑ ነው። በነገር ላይ አንተንም ፕሮቴክት ለማድረግ አልፈልግም፣ ግን እነግርሃለሁ። እኔ የትኛውም ሰው የትኛውም የመዳም ቀመን እኔን ዋትሳፕ ላይ ሊሆን ይችላል የሆነ ነገር ላይ አውርታ ችግሯን አውርታኝ ዝም ብያት አላውቅም። ካለም ደግሞ የትኛውም ሰው ማስተናገድ እችላለሁ። ከዛም ባለፈ ደግሞ ማለት ነው እህታቸው እህቶቻቸው ሊሆን ይችላል አባታቸው እናታቸው የሆነ ነገር ታመው ተኝተው ከፈለግ ወደኋላ አድርገ የኔ የዩቲ ቪዲዮ ማየት ትችላለን። ብዙ የእርዳታ ቪዲዮዎችን ሰርተናል። ብዙ ሰዎችን አግዘናል። ከዛ በፊት ቤት የሌላቸውን ምንም ቤት ውስጥ የማይኖሩ በሸንበቆ ቤት ውስጥ የሚኖሩ አፍርሰን ምርጥ ባለ ሶስት መኝታ ባለ ሁለት መኝታ እያለን ቤት ሰርተን ብዙ ነገር አሳልፈን ነው የመጣነው። ዛሬን አይደለም ማየት ያለበት አንድ ሰው እኔ ማወቅ ከፈለግ የዛሬ ቪዲዮ ከትላንትና የተለቀቀውን አደል ማየት ያለበት። ከስር መሰረቱ ምን ነበር እንዴት ነበር አመጣጣቸው የሚለውን ነገር በደንብ ማየት አስፈላጊ ነው፣ ለመጀመሪያ ደረጃ ማለት ነው። ስለዚህ ለዛ ነው ቅድም ጊዜ ይህም ነገር አሁን እኔ አድርግ ያለው መናገር አልፈልግም፣ ሚዲያም ላይ ምንም ላይ ማለት ነው። ስለዚህ ለእኔ ፈጣሪ እራሱ ይትፈለኝ ላደረግኳቸው ነገሮች ማለት ነው፣ ክፉም ሰርቼ ከሆነ ጥሩም ሰርቼ ከሆነ ከዛ ባለፈ ግን እኔ ለምን ይሰጠዋል፣ ለምን ይሄ ነገር ይደረግለታል፣ ለምን ይሆናል ለሚሉ ጥያቄዎች እኔ ምንም መልስም የለኝም ማለት ይችላል። ምንም ኢዚ ነገር ነው ለኔ። ወይንም ደግሞ ምን ልበለህ መሰለ ለእኔ የቅናትም ነው የሚመስለኝ ማለት ነው። ይቅርታ አርግልኝና የቅናትም ነው የሚመስለኝ። ከዛ ባለፈ ደግሞ ቅድም ምን አልክ መሰለ፣ ምን አልክ ያልኩት ነገር እነዚህን ሰዎች ግዴታ መናገርና ማንቃት ማሳወቅ አለብን አልክ። በጣም ጎበዝ አንደኛ ምርጥ ነው ይሄ ነገር ግን ደግሞ አንድ ማያው ነገር አለ እናንተ ላይ እነዛን ሰዎች በምን አይነት መንገድ ነው ትሪት አድርጋችሁ የምትነግሯቸው? እነሱን እያንቋሸሳችሁ፣ እነሱን እየሰደፋችሁ፣ ወይንም እነሱን በጎች የሆነ ነገር እያላችሁ ታዲያ ሊሰሙ ትፈልጋለ? እንደዛ እያልካቸው እ አረዳ ሰውን የምታቀርብበት አንግል ግዴታ ያስፈልጋል። እነዚህ ሰዎች እኔን ለምን ወደዱኝ? አቀራረቤ ሊሆን ይችላል፣ ከእነሱ ጋር ያለኝ ኮንታክት ሊሆን ይችላል። ከአንተ ጋር መቅረብ ለምን አልፈለጉም? በቃ አንተ የሰጣቸው ቦታ ነው። ይቅርታ አንተን ስለ አንተ እያልኩ አይደለም፣ የሆነ ሰምበዲ ማለት ነው የሚሰጣቸው ቦታ ነው ገባህ? እዚህ ሀገር ላይ መጥተው ሲሰሩ እነዚህ ሰዎች የሚታዩት አብዛኛው ቦታ የሆነ መጥቻለሁ፣ ዱባይ ላይ ያረ ያለው ዱባይ ላይ ያለው ግን ማንም ሪስፔክት አያደርጋቸውም። ሰው ቤት ብቻ ስለሚሰሩ ሪስፔክት አይደረጉም። ለምን እሺ? የሆነ ጥያቄ ሲነሳባቸው ግን ማንንም ሰው አይሰሙም። ቆይ ሊጨርስልህ። ማንንም ሰው አይሰሙም እነዚህ ሰዎች ለምን ማንም ሪስፔክት አድርጎ ስለማይናገራቸው ማለት ነው። እኛ ጋር ደግሞ ልምጣለ ከዱባይ ሊሆን ይችላል ከሳውዲ የትኛውም ሀገር ሲመጡ አብሬ በዚህ በዚህ ቀን እንመጣለን ካሉ መኪና ተዘጋቸው ምናምን ኤርፖርቴር የምንቀበላቸው ብዛት ሰዎች አሉ። አንደርስታንድ አደረከኝ? የትኛው ሰው ነው እዚህ ሀገር እንደዛ አድርጎ የሚቀበላቸው? ስለዚህ ከእኔ ጋር ያላቸው ኮንታክት ይሄ ነው፣ በአጠቃላይ ማለት ነው። እኔ ራሴን እየሰቀልኩብ ወይም ራሴን የሆነ ቦታ እያደረኩኝ አይደለም። የሰው ልጅ ሰው በመሆኑ መከበር አለበት በመጀመሪያ ደረጃ ስለዚህ ይህንን ነገር ግን አላይ በጣም ሚዲያ ላይ ያንቋቸዋል፣ ይሰድቧቸዋል፣ ምናምን ምናምን ነገር ነው። ለምን ይሰደባሉ? መናገር ከፈለግ በስነ ስርዓት እህትሽ እንዲህ እንዲህ እኮ ብታደርጊ ህይወት ይጠቅሙሻል። በስነ ስርዓት ማስረዳት አለ መንገድ ግን እንዳለ፣ እነሱ ለማናደድ እና ለቅናት ነው። ከዛ ባለፈ ደግሞ ምን ይፈጠራል መሰለህ? ልጨርስልህ፣ አንድ ደቂቃ ብዙ አላወራም፣ አንድ ደቂቃ ታገሰኝ። ከዛ እነዚህ ልጆች ምን ይሆናሉ? ይናደዱና ያላደረጉትን ነገር አደረግን ይላሉ። ለምሳሌ ከዛ በፊት ለአብርሽ መኪና ልንገዛለት ነው ብለው አውቀው እናንተ ለማናደድ ወይንም ደግሞ የሆነ ሰንበድ ለማናደድ መኪና የሆነ ቦታ ቀርጦ ምናምን ይኸው የአብርሽ መኪና ልንገዛ ነው ምናምን ብለው ቪዲዮ ይለቃሉ። ያኔ አብዛኛው ማህበረሰብ ጋር ምን ይደርሳል? እውነት ይመስለውና ያንን ነገር አስፍት ያደርገዋል ማለት ነው። ማንም እኔ መኪና ስገዛ ሜንዞ ሳንቲም ያገዘኝ የለም፣ የትኛውም የመዳም ቅማ አንድ ብር አላገዘችኝ ይላል ግልጽ ነው። ምን ነገር በራሴ ብር ለፍቼ በላቤ ነው መኪና የገዛሁት። በጊዜው ግን ምን እየተባለ ነበር? እነሱ ወጥተው እንደዛ ብቻ ስላሉ ሰው አሴፕት አደረጋቸው። እነሱ ደግሞ እንደዛ የሚያደርጉበት መክንያት እንደው ስለሚናደዱ ነው። አሁን በዚህ ሰሞን ምን አሉ? እዚህ ዱባይ አይደለም መናፈሻ የሆነ ነገር ምን ይዘላቸው ዱባይ አይደለም። ይህንን ሲሉ አብዛኛው ማህበረሰብ አመናቸው ማለት ነው። ተረዳኛለ። ያኔ ለእናትሽ የሆነ ነገር ሳታደርግ ለአባትሽ የሆነ ነገር ሳታደርግ ለምንድነው ይሄን ነገር እነሱ የምታደርጉት ምናምን እያሉ አብዛኛው ሰው ማውራት ጀመረ። እነዚህ ሰዎች አያውቁም ልትላቸው አይገባም። በመጀመሪያ ደረጃ አብዛኛው ሰው እዚህ የመጣ ሰው ከ18 ዓመት በላይ ያሉ ናቸው። የትኛውም ቤት ያሉ ሰዎች ማለት ነው። ይህና ሕፃንም አደዱ ገባ ወጥተውም ይገባሉ። እንደ ሕፃንም እንድታዩቸውም አልፈልግም። ስለዚህ ይሄ ነው የኔ መልስ በአጠቃላይ በጣም አሪፍ እንግዲህ በነገራችን ላይ ያነሳሀቸውን ቆይ፣ አንድ ጊዜ ረጅ ያነሳቸውን ነገሮች ለማብራራት ያህል ምን አለ መሰለ ወንድሜ፣ አሁን አንተ ያነሳኸው መምከር ስትፈልጉ ለምን ትሰድባችኋላችሁ? በነገር ላይ የሚሰድ ንቅቀህ ማወቅ መቻል አለብን። በመጀመሪያ ጋፕ ለመፍጠር እንትን ማለት አይደለም። ኖርማል የሚሳደቡት ንቂ ተብሎ የሚሆን ምንድን ነው? የሚዲያ ማንቃት ሲባል ምንድን ነው? አንድ ሰው የሆነ ነገር የተሳሳተ መንገድ ላይ ካለ በየትኛው የአረብ ሀገር ያሉት ወንድሞች በየትኛው የአይምሮ ደረጃ እንዳሉ አንተ የምታውቀው የገባው የሰለጠነ ሊሆን ይችላል። ምንም ሳያውቁ ደግሞ በየዋህነት ሄደው ግራ የገባቸው ማንበብና መጻፍ ማይችሉ ወራቸው ሲደርስ ደግሞ ያላቸውን እየሰጡ ችግር ላይ የሚወድቁ ብዙ እህቶች አሉ። መቼም አንተ አረብ ሀገር ላይ ሰርቻለሁ ወይ ደግሞ እነሱን ፎከስ አርግ ያለው ካለ በየትኛው የእውቀት ልክ ውስጥ የተለያየ ነገር ይዘው እንደሚመጡ ጠንቅቀህ ማወቅ መቻል አለ። እነዚህን ልጆች መመለስ በደመነፍስ እየሄዱ እያደረጉ ከሆነ ኖ ኖ ኖ ተረጋጉ፣ ይሄ ልክ አይደለም ብለህ እንደ ወንድምም በነገር ላይ አንተነህ ማታቀኝ እንጂ ማቲም እዛ ጋር ሴረሞኒው ላይ ያሉትን ተቀቃቃሉ ምናልባት አንተ ላታቀኝ ትችላለህ። እኛ በዓል ሳምንት ነው። በዚህ በዓል ሳምንት ውስጥ ደግሞ ብዙ ወገኖቻችን የተቸገረዋል። ሰው ላሳደጋቸው እዛ ጋር ለተቸገረ ሰው አንድ ዶሮ ገዝተው ቢልኩ የተሻለ ነገር ያደርጋል። እንደ እምነትም ጭፈራው እዛ ጋር ቢኖሩ ደስተኛ ያደርገኝም። ያሁሉ ሰው መጥቶ በዚያ ጋር ወደኋላ እየተመለስክ ነው፣ ወደኋላ እየተመለስክ ነው። ለሱ ቅድም መልስ ሰጥቼ ያለኩ፣ በቃ አሁን እያወራን ያለ ነው አሁን አዳዲስ ሀሳቦችን ነው እንጂ ለቅድሞ ወዲ ብያለሁ። ትክክል እንዳልሆነ ነገር ለምንም እንደሆነ ነበረባቸው ላልኩህ ነገር ደግሞ እኛ ጋር የደረሰ ነገር ምንም ነገር የለም። መረጃ ካለ ይቅረብ፣ እኔ ስማማለሁ። ማፋጠጥ አደለም። እንደዚህ ብር ሰጥተውሃል አሁን እያልኩኝ አይደለም። አሁንም የተለያየ ነው እና የተሸዋወደ ነው። መንገድ የማንቃት ስራ የእኛ ኃላፊነት ነው። አታድርጉ ብለን እኔ በጣም ያዘንኩት አሁን እዚህም እንድቆይ እያደረገኝ። በነገራችን ላይ ሲሬስ ምነግርህ ማቲሻ ከሱ ከማቲ ይሄንን አልጠብቅም እንዴት ትናገረዋለች ብሎ ነው ረጁ ላይ መቶ እየጮኸ የነበረው ማለት ነው። አትሊስት እዛ ይኖረዋል። የተፈጠረው ነገር ምንድን ነው? መጀመሪያ ውህቶች ነው። መናገር ትችላለሽ። እሺ ተናገሪ ተናገሪ። ለጠየቅ ያለብኝ ገልጣ ሜንሽንም ተደርጋ ነው ለዛ ነው ሷንም አንተም በዚህ ጉዳይ ላይ ምናልባት ካላወቀው እንዳትገባ ይጣያል ገብቷል አይደለ ረጁ ሜንሽን ተደርጋ ነው ከማነው እዚህ ጋር ሜንሽን እያደረጉ ነበር። እና ብቻ የጦርቷን የማንቃት ስራ እንደሚሰሩት ታውቃል። አደረጁም በላት መሲ ብሪጅስቶንም ሁሉም እዛ ጋር አረብ ሀገር ላይ ላሉ ጦርቻቸው የሚጮወቱን ልጆች ታውቃቸዋለህ። ሚዲያ ላይ አስርም ሀያም ልጆች ሲናገሩም ሲቆጡም ከምን አንፃር እንደሆነ ታውቃላችሁ እንጂ ማንም የማንም ለእኔ እየጠየቅኩት ያለውን የጠየቅ ማለት እነሱ ሲወያዩበት የነበረው ነገር ስላለ አብርሽ አለ ው ጠይቂው ነው። አንተም እዚህ እንትን ላይ እንዳትገባ ያልኩት። ሜንሽን አላረጉም። ተስፊሽን ሜንሽን አላረጉም። ኦኬ። እሷ እና ከሌላ ሰው ጋር ስታወራ ስለነበረ መሲ መሲ ረጁ ሰው ስሟን ጥራው። መሲ ብርጅስቱን፣ መሲ ኦኬ፣ መሲ አለ። እዚጋ ስለማያውቅሽ ነው ረጁ ብዬ ቶሎ ብዬ አስገባሁሽ። አንቺ ምንድን ነው የምትዩ? አብርሃምን አብርሃም ከሌላ ነው ችግር የለው መሲ፣ ብሪጅ ስቶን መጂ መሲ እንደገና ስቶን አረን ሰለሞን አረን። እናንተ መጠየቅ ያለባችሁ እንጠይቁ። ላይቭ ላይ ስላጆች አስገባው። ኦኬ ሶ እውነታውም ሌላው መዝግ እንዲያውቀው ነው፣ አሁን እንዳወራው ነው። እነዚህ ሰዎች እንደዚህ እንደዚህ አርገናል ተብሎ ወይ ደሞ ያወጣችሁት ቪዲዮም አለ መሰለኝ። እነዛ ሰዎች ወጥተው ያውሩ። እኔ ሰዎች ገንዘባችንን ወስደዋል ካሉ እኔ እኮ ግልጡ ነው ነገርኩኝ። እሱም ማለት ባለቤትም የውና የሚያውና ለተሻለ አይደለ። ስለዚህ መጠየቅ ካለ ብዙ ጠይቂው ነው ይሄን ነገር ነው ያልኩ። ከዛም ባለፈ ደግሞ ያው ስለወጣው ቮይስ እኔ አሁን የኔን ስም ለማስጠላት የሆነ ሰው እንዲ እንዲ ብሎ ቮይስ ሪከርድ አርጎ ቢለቅ፣ ስለእኔ ስለዛ ቮይስ የሚያገባኝ የሚጠቅሰኝም ጉዳይ የለም እኔ ለምን እኔ እስካልሆንኩኝ ድረስ በቦታው ላይ እስካላደረግኩኝ ድረስ ያ ቦይት እኔን ለማስጠላት ከተደረገ እኔ ያገባኝ ሆነ ሰንበዲ ተነስቶ ቦይት አድርጎ ለቀቀ። ስለዚህ አብርሽ መቀጣት አለበት ማለት ነው። እኔም ደግሞ ምንድነው መሰለሽ ረጂ ያ ሰው ቦይቱን ለእናንተ፣ ሰዎች ታውቁታላችሁ፣ ምናልባት ቦይቱን ተልኮልኛል ቦታ በብሏል ኮንታክት አድርጎ ደውሎላት ያምጣል። ለዛም ነው እኮ አንቺን እኮ ያው ጠይቅ አብርሽ እኔ ጋር ነው ያለው ያልኩት እኮ አገኘኛው ያ ኦልሬዲ አይ አገባብህ ቁጣ ስለሆነብኝ ነው ያንን እየጠየኩት ማለት ነው። የለብኝም ስለ እህቶቼ ጉዳይ ድብና ድርጎ ያገባኛል። ምክንያቱም እህቶቼ ስለሆኑ እዚህ ጋር ሲወድቁ የሆነ ቦታ ሲወድቁ ነያ አንሺ የምትባለው መሲናል ከኛ በላይ የሚያከብራቸው የለም። ከኛ በላይ የሚወድቅላቸው የሚሞትላቸው የለም። ከኛ በላይ እሱን ለእኛ ትተዋለ እዚህ ጋር እንድትይዝ የሚፈልገው ሁለተኛ ደግሞ፣ ከዚህ በፊት ከአምስት ወር ይሁን ከስድስት ወር በፊት በዚህ ጉዳይ ላይ እኔ በትክክል አሁን ይችላል መታ ዋትስአፕ ላይ መታ ረጁ አለችኝ። እነ አብርሽና ሩታ የሚባል ግሩፕ አለ። እነዚህ ልጆች አውጡ በተባሉ ቁጥር እያዋጡ ከፈለግሽ ብላል ደረሰኞችን አስወጥቼ ልክ ለምን ተሰጠህ፣ ለምን ተደረገለህ እኔ አያገባኝም፣ ግን ስለ እህቶቼ ድብና አድርጎ ያገባኛል። ሳሙ ማልሰሙ ለእነዚህ ልጆች የምታደርጉትን ነገር አቁሚ የማለት መብት አለኝ። ነገ ምላችኋለሁ፣ ከነገ ወዲያ ምላችኋለሁ፣ አልተደረገልኝም ወይም ደግሞ ያደረገልኝ ሰው የለም አያረጉልኝ ምትል ከሆነ ደግሞ እሱ ስራ ያውጣት፣ ኢትስ ኦኬ። ሲቀጥል ደግሞ የሆነ ነገር ሲባል ሰውን ለማናደድ ወጥተው እንደዚህ ይላሉ። ማንን ነው የሚያናድዱት? ማንም እኮ አይናድድም። የምትጎደው እሷ፣ የምትወድቀው እሷ። ምን አገባል? ግን ይሄን ነገር ማስቆም የምችለው አንተ ነህ። ምክንያቱም ተደርጎላችኋል እያሉ ህዝብን እያነሳሱ ከሆነ ያ ውሸት ማስቆም የምትችለው አንተ ነህ። ምክንያቱም አንተን ነው የሚሰቡት። ገባህ አይደል? ሳይደረግላችሁ እያደረጉ ነው እየተባለ ከጀርባው የሚመጣው ነገር ውሸት እንኳን ሆኖ ከሆነ ከሆነ ምክንያቱም እኔ ተከትዬ የሚሄደው ከሚሉት አንጻር ነው። እየተደረገልህ ከሆነ ኦፍኮርስ እናገራለሁ። እህቶቼ ናቸው። ምክንያቱም ሲወድቁ ምን ሲሉ የሆነ ቦታ ወደቁ ሲባል መሲብር ጅስቶና ሄዳ ሮጣ ሄዳ የምታነሳው ወይ አንተ አይደለም ወይ ሌላ ሰው አይደለም። ምክንያት እዚህ ያለውን ነገር እያንዳንዱ ቦታ የሚወድቁትን ልጆች እናንተ አትተው እናንተ አትተው። ከዛ ሲቀጥል ደግሞ ክብር ላልከው አንተ በስርዓቱ ክብር ትሰጣቸዋለህ። አንድ ቪዲዮ አለ፣ እኔ እኔ ፔጅ ላይ የሆነ ጊዜ አንተ ገብተህ ገዝት ላይ ኬክ ለአንተ ብለው አሰርተው እየቆረሱላችሁ። ክብር አለኝ ካልክ ደግሞ ክብር እንዳለ ለነሱ በተግባር አሳያቸው። በጣም ነው የሚከተሉ፣ በጣም ነው የሚወዱ። እኔ የቅናት መንፈስ የለብኝም፣ የመቀኝነት መንፈስ የለብኝም። አልሐምዱሊላ በራሴ ሰርቼ ወጥቼ ምገባን ምንም ያንተን የሚያሳየኝ ጉዳይ የለኝም። ግን ስለ እህቶቼ አሁንም፣ ዛሬም፣ ነገም ከነገ ወዲያ ድብና አድርጎ ስለ እህቶቼ ያገባኝ፣ እየሄዱበት መንገድ ጥፋት ከሆነ እነግራቸዋለሁ። የመቀበል ያለመቀበል ሲቀጥል፣ በግ የሚባሉት ደግሞ ለምን መሰለህ በጎች ምናምን የሚባሉት እኔ ማትን ነገር ወጥቼ ስነግራት መታከሰደበችኝ ኦፍኮርስ፣ ዛሬም ነገም ከነገ ወዲያም ለሚቀጥለው አመት በግ ነች መታ። የሚጠቅማትን ነገር ነግሪያት መታ የምትሰድበኝ ከሆነ በግ ናት። ገባህ አይደለ? እኔ ከአንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ግን ነገም አሁንም ጥፋት ላይ ከሆኑ ነግራቸዋለሁ። ታንክ ዩ።